ሻሎም እንኳን ወደ እስራኤልን መውደድ አገልግሎት በሰላም መጣችሁ። ቪያ ኤፍታ እስራኤል የብራይት ታሪክ ሲሆን ትርጉሙም እስራኤልን ውደድ ማለት ነው። በቀጣዩ ሰላሳ ደቂቃ ከእንግሊዘኛ ቋንቋ ወደ አማርኛ የተመለሰውን የዶክተር ባሮክ ትምህርት በጥሞና እንድትከታተሉ እንጋብዛለን። በእስራኤልና በዓለም ዙሪያ ስላለው አገልግሎታችን ብዙ ለማወቅ ከፈለጋችሁ ላቭ እስራኤል ዶት ኦርግ በሚለው በይነ መረብ እንድትጎበኙን እንጋብዛለን። ትንቢተ ዳንኤል ምዕራፍ 11 ክፍል 5። ወደ መጨረሻው ቀን ስንመጣ እግዚአብሔራዊ የሆነ ማስተዋል ማግኘት የምትችልበት ከሁሉ የተሻለው ቦታ የክርስቶስ ትምህርት እንደሆነ አትስማማምን? እንግዲህ የብሉይ ኪዳን ትንቢቶች ቢሆኑ እንዲሁም የራእይ መጽሐፍ ወይም ሐዋርያው ጳውሎስ የጻፈው ወይም ከአዲስ ኪዳን ጸሐፊዎች አንዳቸው የጻፉት ቢሆንም ሁሉም መጽሐፍ በሚባል ደረጃ በእግዚአብሔር መንፈስ መሪነት የተጻፉ ናቸው። ነገር ግን የመጨረሻውን ዘመን በተመለከተ የክርስቶስን ትምህርት ስንመለከት ትልቅ ማስተዋል ይሰጠናል። ክርስቶስ ያለው ምንድን ነው? ጊዜ ስታገኙ ማቴዎስ ምዕራፍ 24 ቁጥር 14 ብትመለከቱ ስለ መጨረሻው ዘመን በሰፊው ይናገራል። ይህም የቤተ ክርስቲያን የመጨረሻው ዘመን ሲሆን፣ ፍጻሜው ግን እንዳልመጣ ይነግረናል። የመንግስቱ ወንጌል ለአሕዛብ ሁሉ ምስክር ይሆን ዘንድ አስቀድሞ ካልተሰበከ በቀር መጨረሻው አይሆንም። ይህ ከሆነ ግን መጨረሻው ይመጣል። ከዚያም በቁጥር 15 ላይ አንባቢ ይረዳው ዘንድ በነቢዩ ዳንኤል የተነገረውን የጥፋት ርኩሰት ስታዩ፣ ያኔ አንባቢው ያስተውል ብሎ የሚናገረውን እናያለን። ክርስቶስ እዚህ ላይ እየተናገረ ያለው ለደቀ መዛሙርቱ እንደሆነ እንገነዘባለን። ሁለት ነገሮች ካልሆኑ በስተቀር መጨረሻው አይመጣም ብሎናል። አንደኛ ለሕዝብ ሁሉ ምስክር ይሆን ዘንድ ይህ የመንግስት ወንጌል መሰበክ ያለበት ሲሆን፣ ይህም እያንዳንዱ ግለሰብ ወንጌል ይሰማ ዘንድ እድል የሚሰጥ ነው። ነገር ግን ቀለማቸው ጥቁር ወይም ነጭ ዘራቸውም አይሁዲውን አሕዛብ ወይም ጾታቸው ወንድ ወይም ሴት መሆናቸው ምንም ችግር አይኖረውም ዋናው ነገር የእግዚአብሔርን ፍቅር መቀበላችን ሲሆን የእግዚአብሔር ፍቅር ማግኘት የምንችልበት ብቸኛው መንገድ መስቀሉ ክርስቶስ ነፍሱን አሳልፎ መስጠቱ ሞቶ መቀበሩ ከሞት መነሳቱ ሲሆን ይህም ኃጢአትን ድል መንሳቱና የህይወትን አዲስነትን አሳይቷል በተለምዶ ይህንን ታሪክ የምንጠቀልልበት አንድ ቃል ወንጌል ይባላል እንግዲህ ይሄ የመንግስት ወንጌል መጨረሻው ሳይመጣ መሰበክ አለበት። ነገር ግን ክርስቶስ እንዲህ ብሎ ነበር፣ አንባቢው አስተውል። አንባቢው የዚህ መጽሐፍ ደቀ መዝሙር እንዲሆን የረዳው ዘንድ ዳንኤል የተናገረውን ክስተት መረዳት ያለበት ሲሆን ያ ክስተትም የጥፋት እርኩሰት ይባላል። ዳንኤል ስለ እነዚህ ነገር በዋነኝነት የተናገረው በዳንኤል ምዕራፍ ዘጠኝ የመጨረሻዎቹ ጥቂት ቁጥሮች ላይ ነው። ነገር ግን የዳንኤል ሁለተኛ ማጣቀሻ እዚህ ምዕራፍ ላይ ይገኛል። ባለፈው ሳምንት ጥቂት አንስተን ነበር። አሁን መጽሐፍ ቅዱሳችንን እንክፈትና ዳንኤል ምዕራፍ 11ን እንመልከት። ዳንኤል ምዕራፍ 11 አስደሳችና ጉሉ ምዕራፍ ነው። አሁን ካቆምንበት በመመልከት እንጀምር። ባለፈው ሳምንት በማይካድ ሁኔታ በክፍል ውስጥ የተወሰነ ጊዜ የሚለውን ሀረግና በዚያ ቃል ላይ የሆነ ፍንጭ እንዳየን ተነጋግረን ነበር። በብሉ ኪዳን ያ የተወሰነ ዘመን የሚለውን ሀረግ እንደ በዓል ቀን ልንወስደው እንችላለን። ነገር ግን ሁሉም በዓላት አንድ ነገር ያስገነዝሙናል። ስለዚህ ነገር ጳውሎስ አስተምሯል። እነዚህ በዓላት ሊመጣ ላለው ነገር ጥላ ናቸው ይለናል። እንግዲህ እንደ አዲሱ ኢንተርናሽናል መደበኛ ትክክል ያልሆኑ ትርጉሞችን ማንበብ የለብህም። ኤንአይቪ ወይም አዲሱ ኢንተርናሽናል መደበኛ ትርጉም የሆነ ቃል እንደሚመጣ ይናገራል። ይህም ለውጥ አለ ማለት ነው። ይህ ግን ትክክል አይደለም። እግዚአብሔር አንድ ነገር ሲናገር ሌላ ነገር የሚያደርግ ለውጥ አያደርግም። እነዚህ ሁሉ በዓላት ሊመጣ ላለው ነገር ጥላዎች ናቸው። ሁሉም ጥላ የሆኑት ለክርስቶስ ነው። ሁሉም የመንግስቱ ፍጻሜ ናቸው። ይህም ቃል የተወሰነ ጊዜ ነው። ይህም ከመንግስቱ ጋር የተያያዘ ነው። እንግዲህ እዚህ ላይ የምናየው ነገር ይህ ከሰሜን የሚመጣው ገዢ በከፍተኛ ደረጃ ስኬታማ ይሆናል፣ ነገር ግን ሙሉ በሙሉ ስኬታማ አይሆንም። በመጨረሻም የአይሁድን ህዝብ በእሱ አገዛዝ ስር ለማምጣት ምን ማድረግ እንዳለበት ወደ ድምዳሜ ይደርሳል። ያንን እንዴት ነው የሚያደርገው? እንግዲህ ለእስራኤል ህዝብ አንዳንድ ጥቅሞችን ጥሩ የሚመስሉ ነገሮችና የደህንነት ዋስትናን እንደ መማለጃ መስጠት ነው። ነገር ግን እዚህ ላይ ምን ሆነ ነው የሚለው እርሱም ሄደ ይላል። ዳንኤል ምዕራፍ 11 ቁጥር 31 እንዲህ ይላል፣ ከእርሱም ጋር ሰራዊቶች ይቆማል፣ መቅደሱንም ግንቡንም ያረክሳሉ ይላል። ያም በኢየሩሳሌም ያለውን መቅደስ ያረክሳሉ። ስለዚህ ቤተ መቅደሱ ተገንብቷል ማለት ነው። ይህንን ከተጠራጠራችሁ የቁጥር ሰላሳን መሃል ላይ የሚገኘውን ማንበብ ይቀጥሉ። የዘወትሩንም መስዋዕት ያስቀራሉ፣ የጥፋትንም ርኩሰት ያቆማሉ ይላል። አሁን ይህንን መልእክት አንድ ጥያቄ በመጠየቅ መጀመር እፈልጋለሁ። የጥፋት ርኩሰት የሚለውን ነገር ምን እንደሆነ ይገባናል። በዳንኤል መጽሐፍ በትንሹ ቀደም ብሎ የተጠቀሰ ሲሆን በማቴዎስ ምዕራፍ 24 ቁጥር 15 ላይ በራሱ በጌታ በኢየሱስ ክርስቶስ ተጠቅሷል። ስለ ጥፋት ርኩሰት ተጨማሪ መረጃ የምናገኝበት ሁለት ቦታዎች ያሉ ሲሆን አንዱ እዚህ ላይ ይገኛል። ይህ በዳንኤል ምዕራፍ 11 ላይ የተጠቀሰው የጥፋት ርኩሰት በሐዋርያው ጳውሎስ መልእክት ሁለተኛ ተሰሎንቄ ምዕራፍ ሁለት ላይ ይገኛል። በዚህ ጊዜ ማድረግ የምፈልገው ነገር እዚህ ላይ ትንሽ በማንበብ የሚለውን እንመለከታለን። ከዛም ወደ ሐዋርያው ጳውሎስ መልእክት እንሄድና ታላቅ መመሳሰልን እናያለን። በዳንኤልና በጳውሎስ መካከል የሚነገረውን የቃል የዓላማና የክስተት መመሳሰል አንድነት ታያለ። ይህ ደግሞ ሊያስደንቀን አይገባም። ለምን? ምክንያቱም እኛ አንድ ደራሲ ስላለን ነው። ምንም እንኳን ቅዱሳት መጻሕፍትን ለመጻፍ የተነሳሱ የተለያዩ ሰዎች ቢኖሩም በእርግጥ ዋናው ደራሲው መንፈስ ቅዱስ ነው። ስለዚህ ጉዳይ አዲስ ኪዳን ምን ያስተምረናል? ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ጻፉት ይላል። የጻፉት በመንፈስ ቅዱስ አነሳሽነት ነበር። ቅዱሳት መጻሕፍት ወደ ህልውና የመጡት በደራሲው በመንፈስ ቅዱስ አማካኝነት ነው። በድጋሚ ቁጥር 31ን ተመልከት። የዘወትሩንም መሥዋዕት ያስቀራሉ ይላል። የተገለጸው በብዙ ቁጥር ነው፣ ምክንያቱም የተሰጠው በብዙ ቁጥር ነው። ከዚያም ወደ ጥፋት እርኩሰት ይሄዳል ይላል። ቁጥር 32 ቃል ኪዳኑን የሚበድሉትንም በማታለል ያስታል ይላል። በሽንገላ ወይም በሚያታልል ቃል ያረክሳል ይላል። እሱን እንዲከተሉ እንዴት እንደሚያስብ የሚናገረውን ልብ በል አምላካቸውን የሚያውቁ ህዝብ ይበረታሉ ያደርጉማል ይላል አሁን ቁልፉ ነገር እዚህ ጋር ነው በጥሬው ሲናገር አምላካቸውን የሚያውቁ ህዝብ ብርቶች ይሆናሉ እንዲሁም ያደርጋሉ ይላል አሁን እዚህ ላይ ስለ ሁለት የሰዎች ቡድን እያወራን ነው ቁጥር 32ን እንደገና ተመልከት እዚህ ላይ በግልጽ መናገር የሚፈልገው ቃል ኪዳኑን የሚበድሉ ክፎች ይኖራሉ ይላል ለዚህ ቃል ኪዳን ያልተሰጡትን በሽንገላ ቃል ያረክሳቸዋል። ነገር ግን ይህንን እምቢ የሚሉ ይበረታሉ ያደርጉማል። በብራይስጥ ህዝብ የሚለው ቃል ነጠላ የሆነበት ምክንያት ይህ ነው። ህዝብ በብራይስጥ ነጠላ ነው፣ ነገር ግን በውስጡ ብዙ ቁጥር የያዘ ነው። ስለዚህ ህዝብ የሚለውን ቃል በእንግሊዝኛ የሚያስቀምጠው በብዙ ቁጥር ነው። አምላካቸውን የሚያውቁ ህዝብ ይበረታሉ ያደርጉማል ይላል። ይህ ቃል የጦርነት ቃል ነው። ዳንኤል ምዕራፍ 11 የሚናገረው ከእርሱ ጋር ግጭት እንደሚኖር ነው። ስለዚህ ሰፊው የአይሁድ ህዝብ ከእርሱ ጋር አይስማሙም። ቁጥር 33 ተመልከት። በህዝቡ መካከል ያሉ ጥበበኞች ብዙ ሰዎችንም ያስተምራሉ ይላል። ስለዚህ በዚያን ጊዜ እውነቱን የሚያውቁ ለብዙዎች ማስተዋልን ይሰጣሉ። ነገር ግን በሰይፍና በእሳቱ ነበልባል በምርኮና በበዝበዛ ብዙ ዘመን ይወድቃሉ ይላል። በምርኮና በመበዝበዝ ብዙ ዘመን እንደሚሆን ይናገራል። ስለዚህ ለነዚያ ጥበበኞች ያ ጊዜ ከባድ ይሆንባቸዋል፣ እንዲሁም ታላቅ ስደትም ይገጥማቸዋል። ቁጥር 34 በወደቁም ጊዜ በጥቂት እርዳታ ይረዳሉ ይላል። ስለዚህ ብዙዎች የሚቀላቀሉት አንድ ቡድን አለ። የሚቀላቀሉት ማለት ከክርስቶስ ተቃዋሚ ጋር የሚቀላቀሉ ማለት ነው። በዚያ በሽንገላና በማታለል ቃል ብዙዎች ይታለላሉ። ቁጥር 35 እስከ ተወሰነም ዘመን ይሆናልና ከጥበበኞቹ አያሌዎች እስከ ፍጻሜው ዘመን ይነጥሩና ይጠሩ ይነጡም ዘንድ ይወድቃሉ ይላል። ደግሞም እንደሚሰናከሉ ይናገራል። ይህ ለምን አስፈላጊ የሆነ በስጋ ቢሰላከሉም በዚህ ለውጥ ውስጥ ያልፋሉ ማለት ነው። በእነርሱ ላይ እየደረሰ ያለው ይህ ሁሉ ስደት በሰይፍ መገደልና መቃጠል፣ በፍጻሜው ዘመን ግን መንጻት ይኖራል። መንጠርና መንጣት ነጭ ያደርጋቸዋል ማለት ነው። እስከ ፍጻሜው ዘመን ድረስ ይላል። ሌላ የተወሰነ ጊዜ አለ ማለት ነው። ሌላ የተወሰነ ጊዜ ማለት ምን ማለት ነው? ከዚህ ዘመን ጋር ምንም የሚገናኝ አይደለም። ሌላ የተወሰነ ጊዜ አለ። ይህ ደግሞ የመንግስቱ ልምምር ነው። ቁጥር ሰላሳ ስድስት አሁን ይህን ሐረግ ልብ በሉ። ምክንያቱም እሱ በልዩ ሁኔታ ከአንድ ኃያል ንጉሥ ጋር የተያያዘ ነው። እዚህ ጥቅስ ላይ የተጠቀሰው ደጋግሜ የነገርኳችሁ ሐረግን ይመለከታሉ። ቁጥር 36ም በድጋሚ ተመልከቱ። የክርስቶስ ተቃዋሚን በተመለከተ ንጉሱም እንደ ፈቃዱ ያደርጋል ይላል። አሁን ላፍታ ያህል ቆም ብለን ክፍሉ ምን እያለ እንዳለ መረዳት አለብን። ወደ ቁጥር 31 መጨረሻ ላይ መለስ ስንል ባጭሩ ተጠቅሷል። እርሱም የጥፋት ርኩሰት ይባላል። ከእርሱ ጋር ይህንን ተልእኮ የሚፈጽሙ እንደሚኖር ጠቅሷል። ስለዚህ ጉዳይ ብዙም አናውቅም። ዳንኤል ስለ ጉዳዩ ቀደም ሲል በምዕራፍ ዘጠኝ መጨረሻ ላይ ተናግሯል። ነገር ግን አሁን ምን እየሆነ እንዳለ አናውቅም። አሁን ግን ያደረገው ነገር በአውደ ንባብ ውስጥ ይመጣል ማለቱ ነው። ይህም የክርስቶስ ተቃዋሚ የእስራኤል ልጆች እንዲከተሉ ለማድረግ የሚሞክረው ነገር ምንድን ነው? ጥበበኞች የሆኑ ለእግዚአብሔር ቃል ኪዳን ታማኝ የሆኑ ስላሉ እነርሱ ላይ የሚያደርገው ምንድን ነው? በሰይፍ ይገድላቸዋል። እንዲሁም በእሳት ያቃጠላቸዋል። በከፍተኛ ስቃይ ውስጥ ያልፋሉ። ይህንን ሁሉ የሚያደርገው ሌሎችን ለማስፈራራት በጥበብ እንዳይመላለሱ፣ ታማኝ እንዳይሆኑ፣ ለቃል ኪዳኑ እውነት በታማኝነት እንዳይኖሩ ነው። አሁን ደግሞ ያንን እንዳያደርጉ ሲያስብ ለዓላማ የሚያካሄደውን የዕለት ተዕለት መስዋዕቱን ያስቆማል። ያ ምንድን ነው? ቁጥር 36 ላይ እናያለን። እዚህ ላይ እንዲህ ይላል እንደ ፈቃዱ ያደርጋል ይላል፣ እንጂ እንደ እግዚአብሔር ፈቃድ አይልም። ንጉሱም እንደ ፈቃዱ ያደርጋል። የትኛው ንጉሥ ነው? ሐሰተኛው ክርስቶስ ነው። ራሱንም ከፍ ከፍ ያደርጋል። በአማልክት ሁሉ ላይ ራሱን ታላቅ ያደርጋል ይላል። እግዚአብሔርን ከሚፈሩት ሁሉ በላይና ከጣዖት አምልኮ አማልክት ሁሉ በላይ ራሱን ከፍ እንደሚያደርግ ይናገራል። በአማልክትም አምላክ ላይ በትቢት ይናገራል ይላል። እንዲሁም አዋጆችን ያውጃል። ቁጣውን እስኪፈጸም ድረስ ይላል። ይህም የመጨረሻ ቁጣ ማለት ነው። አሁን እዚህ ላይ የሚነግረን የክርስቶስ ተቃዋሚ የሆነ ነገር ሊያደርግ መሆኑን ነው። እና ያ ምንድን ነው? እነዚህን ቃላት በደንብ ለመረዳት አሁን ወደ ሌላ የቅዱሳን መጻሕፍት ክፍል እንሂድ። ከእኔ ጋር ሁለተኛ ተሰሎንቄን እንመልከት። በድጋሚ ማለት የምፈልገው ነገር የቅዱሳት መጻሕፍት ምርጥ ተርጓሚ ራሱ ቅዱሳት መጻሕፍት ናቸው። ከእኔ ጋር ሁለተኛ ተሰሎንቄ ምዕራፍ ሁለትን እንመልከት። እዚህ ላይ ጳውሎስ ስለ መጨረሻው ቀን ሲያስተምር በማይካድ ሁኔታ እናገኘዋለን። ሁለተኛ ተሰሎንቄ ምዕራፍ ሁለት ቁጥር አንድን የሚናገረው ወደ ክርስቶስ ስለ መሰብሰባችን ነው። ይህም የተባረከውን ተስፋ ወይም መነጠቅን የሚያመለክት ነው። ጳውሎስ ስለዚህ የተባረከ ተስፋ ወይም መነጠቅ የሆነውን የክርስቶስ ቀን አምልጦናል ብለው ለሚጨነቁት ቅዱሳን ሊሆን ስለሚገባው ነገር ሲናገር ወይም መረጃ ሲሰጥ እናያለን። ቁጥር ሦስትን እንመልከት። ክህደቱ አስቀድሞ ሳይመጣ ይላል። በመጀመሪያ ክህደቱ ሳይመጣ ይህ እንደማይሆን ይነግረናል። ክህደቱ አስቀድሞ ሳይመጣና የዓመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና ይላል እንግዲህ ጥያቄ የሚሆነው ይህ የዓመፅ ሰው ወይም የጥፋት ልጅ ማን ነው የሚለው ሲሆን እርሱም ሐሰተኛ ክርስቶስ ወይም የክርስቶስ ተቃዋሚ ነው። ይህንን የምናውቀው ስለ ክርስቶስ ተቃዋሚ በቁጥር ሶስት መካከል ወይም ቁጥር አራት ላይ የሚለውን ልብ ልንል ይገባል። እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመድ ድረስ አምላክ ከተባለ ሁሉ፣ ሰዎችን ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው ይላል። እንግዲህ መጽሐፍ ቅዱሳችሁ መቅደስ የሚል ከሆነ ይህ ትክክል አይደለም። ምክንያቱም መቅደስ የሚለው የግሪክ ቃል ጀግኖች ማለት ነው። ይህ ከቅዱስ ተቅዱሳን ጋር የሚገናኘው የተሻለው ቃል ነው። ስለዚህ በቅዱስ ተቅዱሳን በእግዚአብሔር ቤተ መቅደስ ውስጥ ተቀምጦ እርሱ አምላክ እንደሆነ ራሱን ያውጃል። አሁን ያ የጥፋት ርኩሰት ነው። በድጋሚ ጥቅሱን ማንበብ እወዳለሁ፣ ቁጥር አራት እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለ ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው ይላል። ይህ የጥፋት ርኩሰት ነው። ይህ በዳንኤል ምዕራፍ 11 ቁጥር 36 እንዳነበብ ነው፣ ተመሳሳይ ነው። እነሆ ወደ ዳንኤል ምዕራፍ 11 ቁጥር 36 ስንመለስ ዳንኤል እንዲህ ይላል፣ ንጉሡም እንደ ፈቃዱ ያደርጋል፣ ራሱን ከፍ ከፍ ያደርጋል በአማልክት ሁሉ ላይ ራሱን ታላቅ ያደርጋል ይላል። እዚህ ላይ አንድ ሀረግ ይጠቀማል። በአማልክት ሁሉ ላይ ይላል፣ ጣዖት ወይም አምልኮ በሆኑ ነገሮች ላይ ማለት ሲሆን እርሱም ስኬታማ ይሆናል ማለት ነው። ነገር ግን የሚሳካለት የእግዚአብሔር ቁጣ እስከሚጠናቀቅበት ጊዜ ድረስ ብቻ ሲሆን፣ ይህ ማለት የመጨረሻው የእግዚአብሔር ቁጣ መፍሰስ ማለት ነው። ስኬታማ ነው ማለት ምን ማለት ነው? ብዙ ሰዎች ይቀበሉታል ማለት ነው። ነገር ግን የቅዱሳት መጽሐፍ ጥሩ አንባቢ ከሆንክ ስለዚህ ጉዳይ ምን እንደሚል ወደ ምዕራፍ 12 ስንገባ በስፋት እንነጋገራለን። ነገር ግን አብዛኞቹ የአይሁድ ሕዝብ መላው እስራኤል በሚባል ደረጃ እርሱን ይክዱታል። ለዚህ ነው ከጥቂት ሳምንታት በፊት ስለዚህ ነገር የተናገርኩት። ያኔ ነው የጥፋት እርኩሰት የሚጀምረው። ስለዚህ ሁሉ የእግዚአብሔር ቁጣ በዚህ ዓለም ላይ ሲፈስ የእሱ ስኬት የሚቆየውና በኃይል የሚነሳው እስከ እግዚአብሔር ቁጣ መጨረሻ ድረስ ሲሆን ይህ ማለት የእግዚአብሔር ቁጣ የመጨረሻው መፍሰስ ማለት ነው። ቁጣው እስኪፈጸም ድረስ የሚለው ልብ ልትለው የሚገባ ነገር ጊዜው የተወሰነ መሆኑን ነው። ይህ አረግ ማለትም ስለ ክርስቶስ ተቃዋሚ ሽንፈት በዳንኤል ምዕራፍ 9 መጨረሻ ላይ ከምናየው ጋር ተመሳሳይ ነው። ቁጥር 37 አሁን ይህንን የክርስቶስ ተቃዋሚ ሲገልጽ ስለ እርሱ የበለጠ ብዙ መረጃ ይሰጠናል። ቁጥር 37ን ተመልከት። የአባቶችን አማልክት፣ የሴቶችን ምኞት አይከተልም ይላል። በእጅ የተሰሩትን የአባቶችን አምላክ የጣዖት አምልኮ ነገር አያስተውልም። የዚህ ጣዖት አምልኮ አላማው ሌሎችን መጠቀሚያ ማድረግ ነው። የእርሱ ፍላጎት ይህ አይደለም። ለጣዖት አምልኮ ፍላጎት የለውም። ይህንን ለመረዳት አዲስ ኪዳናዊ መሰረት አለን። ለምሳሌ በራእይ መጽሐፍ ውስጥ ብትመለከቱ አውሬው የሚባል ነገር ታገኛላችሁ። እንግዲህ አውሬው ኢምፓየር መሆኑን ተምረናል። አውሬው ብቻ ሳይሆን ሴት አለች ይላል። ያቺ ሴት ታላቂቱ ጋለሞታ ትባላለች። እዚህ ላይ የምናገኘው ነገር በስነ ምግባር ብልግናዋ ምክንያት ጋለሞታ ተብላ ትጠራለች። ጋለሞታ ሲል የዝሙት ብልግናን እናስባለን። ብዙ ጊዜ ዝሙት በነቢያት ተነግሯል። ነገር ግን በሚያሳዝን ሁኔታ በራእይ መጽሐፍ ዝሙት እንደ ጣዖት አምልኮ ወይም እንደ ሐሰት አምልኮ ተጠቅሷል። እናም የዚህ ክፉ ኢምፓየር የመጀመሪያ ደረጃ መለያ የሆነው የጣዖት አምልኮን ማበረታታትና መፍቀር ነው። ነገር ግን በሱባይ አጋማሽ ላይ ለውጥ ይመጣል። የራእይ መጽሐፍን በደንብ ብታጠኑ የዚህ ኢምፓየር አባላት የሆኑት አስር ነገስታት እንዳሉ ታገኛላችሁ። የነዚህ አስር ነገስታት ዓላማ ለመጨረሻው ኢምፓየር አጀንዳ መገዛ ሲሆን፣ ሴትቱን በዚያ የጣዖት አምልኮ ላይ ተቀምጣለች ይላል። ነገር ግን በመጨረሻ እነዚህ ነገስታት ሲዋጉና ሴትቱን ሲያጠፉ እናያለን። ይህ ማለት ጣዖት አምልኮ አይኖርም። ይህንን አምላክ ወይም ያንን አምላክ ወይም የፈለግከውን አምላክ ማምለክ አይኖርም። ይልቁኑ ለውጥ ይመጣል። ይህንን ደግሞ በጥፋት እርኩሰት እንደሚሆን አይተናል። እርሱ ራሱን ከአማልክት ሁሉ በላይ ራሱን ስለሚያደርግ ነው። እውነተኛው አምላክ እኔ ነኝ ይላል መልእክቱ። ሰይጣን አንድ አምላክ ብቻ በመሆን እርሱ ብቻ መመለክ ይፈልጋል። ቅዱሳት መጻሕፍት አንድ አምላክ ብቻ እንዳለና እሱን ብቻ ማምለክ እንዳለብን ይናገራል እንጂ ሌላ እንዳለ ሲናገር አናገኘውም። በዚያ በመጨረሻው ዘመን የሚመጣው ጥያቄ ማን ነው አምላክ የሚል ይሆናል። የእስራኤል አምላክ እግዚአብሔር እርሱ አምላክ ነውን? ወይስ ሐሰተኛው ክርስቶስ፣ የክርስቶስ ተቃዋሚ ወይም በሥጋ የሚገለጠው ሰይጣንን ማምለክ ይፈልጋሉን? የጥፋት ርኩሰት ማለት ይህ ነው። ስለዚህ አባቶችን አማልክት የሴቶችን ምኞት አይመለከትም፣ ወይም ለሁሉ ምንም ፍላጎት የለውም ማለት ነው። ራሱንም በሁሉ ላይ ታላቅ ያደርጋልና አማልክትን ሁሉ አይመለከትም ይላል። ለማንም ሳይሆን ለራሱ ብቻ እንዲመለክ ክብርና አክብሮት እንዲሰጥ ይፈልጋል። ስለ አውሬው ቅዱሳት መጻፍት የሚያስተምሩት ይህንኑ ነው። አሁን ቁጥር ሠላሳ ስምንትን እንመለከታለን። የአንባዎቹን አምላክ ይላል። ይህ ቃል በብዙ ቁጥር የተገለጸ ኃይል ያለው ቃል ነው እግዚአብሔር ያለውን አይነት ኃይል እንዲኖረው ፍላጎት አለው የአንባዎቹን አምላክ ያከብራል ይላል ስለዚህ ለመከበር ራሱን በራሱ መቀመጫ ላይ ያስቀምጣል አባቶቹ ያላወቁትን አምላክ ይላል ይህ ምን ማለት ነው ምንም እንኳን እነሱ በጣዖት አምልኮ ውስጥ ቢሳተፉም ነገር ግን እንዲህ አይነቱን የሰይጣን አምልኮ አልተረዱም ነበር ታዲያ ይህ ማለት መቼም ቢሆን የሰይጣን አምልኮ ተደርጎ አያውቅም ማለት ነውን አይደለም ነገር ግን በዚህ መንገድ ተደርጎ አያውቅም ማለት ነው። በወርቅና በብር በዕንቁና በከበረ ድንጋይ ያከብረዋል ይላል። እዚህ ላይ አንተ ጥሩ የመጽሐፍ ቅዱስ አንባቢ ኮንክ ከፍጻሜው ዘመን ወርቅና ብር የሚያመርቱ ሀገራት እንደሚያወጡ ታውቃለህ። በሐጌ መጽሐፍ ውስጥ ምን ይላል? ወርቁም የኔ ነው ብሩም የኔ ነው ይላል እግዚአብሔር። እርሱ በእነዚህ ነገሮች መከበር ይፈልጋል። ስለዚህ ለእግዚአብሔር የሚገባውን ነገር ሁሉ ለእርሱ መውሰድ ይፈልጋል። ይሄኛው ወደ ቁጥር 39 ይወስደናል። በእንግድ አምላክ እርዳታ በጽኑ አምባ ላይ ያደርጋል ይላል። ይህ ማለት በእነዚህ በጣም ጠንካራ በሆኑ ቦታዎች ላይ ጦርነት ያደርጋል ማለት ነው። በእንግድ አምላክ እርዳታ ይላል። ይህንንም የሚያደርገው በባዕድ አምላክ እርዳታ ማለትም ኃይሉ በራሱ ላይ የተመሰረተ አይደለም። በሰራዊቱ ላይ የተመሰረተ ሳይሆን በዚህ ባዕድ አምላክ ነው። እና ያ ማን ነው? እንግዲህ መልሱ ሰይጣን ነው። ስልጣን የሚሰጠው ሰይጣን ነው። እነዚህን ሁሉ ነገሮች ማሳካት ያስቻለው ለሰይጣን መሆኑ እውነት ነው። ቅዱሳት መጻሕፍት ሊገልጥልን እየሞከረ ያለው ነገር ይኸው ነው። በርካታ ጦርነቶች ተካሂደው ነበር፣ ነገር ግን በመጨረሻ ፍጹም ስልጣን የጨበጠው ይኸው ነው። ይህም ደግሞ ሐሰተኛው ክርስቶስ ወይም የክርስቶስ ተቃዋሚ ነው። እርሱ ሰዎች ሁሉ እንዲሰግዱለት የሚጠይቅ ነው። ይህንንም ለማስፈጸም የሚሞክርበት ጥንካሬው ሰይጣናዊ ኃይል ነው። ቅዱሳት መጻሕፍት የሚነግሩን ይህንኑ ነው። ማንበባችንን ስንቀጥል ሌላም ነገር እናገኛለን። እዚህ ላይ በቁጥር ሰላሳ ዘጠኝ መሃል ላይ እንዲህ ይላል ለሚያውቁት ክብር ያበዛላቸዋል ይላል። ይህንን ሁሉ ያደረገለት ለሰይጣን እንደሆነ ይገነዘባል፣ እርሱንም ያውቀዋል። እዚህ ላይ እንዲህ ይላል ለሚያውቁት ክብር ያበዛላቸዋል፣ በብዙም ላይ ያስገዛቸዋል፣ ምድርንም በዋጋ ይከፍላል ይላል። ይህ ማለት እሱን ብታመልክ ስልጣንን ይሰጠሃል፣ በነገሮች ላይ እንድትገዛ ያደርግሃል፣ እንዲሁም መሬቱን በዋጋ ይከፋፍለዋል። አሁን መልእክቱ ምንድን ነው? በጣም ቀላል ነው። መሬቱን በዋጋ ለመከፋፈል ፈቃደኛ ነው። ያ ምንድን ነው? እንግዲህ እሱ የሚፈልገው አምልኮ ነው። የሚያደርገውን ነገር ሁሉ በጽድቅ ሐሳብ ላይ የተመሠረተ ሳይሆን በራስ ወዳድነት ፍላጎት ሲሆን ይህንን ለማድረግ ለማመቻመች ፈቃደኛ ነው። ስለዚህ እግዚአብሔር በሚያደርገው ነገር ላይ ሁሉ እርሱ ያመቻምቻል። እግዚአብሔር ግን ከቶ አያመቻምችም፣ ምክንያቱም እግዚአብሔር ፍጹም ስለሆነና ፍጹምነቱንም መቀየር ስለማይችል ነው። ስለዚህ አውሬው ይህንን ያደርጋል። ከዚህ በኋላ ቁጥር አርባን ተመልከት የምናቆምበት ቦታም ይህ ነው። እንዲህ ይላል በፍጻሜው ዘመንም ይላል። አሁን በቁጥር አርባ ላይ አንድ ነገር እናያለን። እርሱም በመቃወም አንድ ተጨማሪ ሙከራ ያደርጋል። በዚህ ላይ የምናገኘው ነገር ይህ የሰሜኑ ንጉሥ ወደ ሥልጣን ቶሎ አይመጣም። ይህም ለደቡብ ንጉሥ ጦርነት የመፍጠር ዕድል እንዳለው እናያለን። ስለዚህ እዚህ ላይ አንድ ነገር እንደሚከሰት እናያለን። በእርሱ ላይ የመጨረሻውን ጥቃት ይፈጸምበታል። እናም በዚህ የምዕራፍ አስራ አንድ የመጨረሻ ክፍል ምን እንደሚሆንና ውጤቱ ምን እንደሚመስል ትገረሙ ይሆናል። ነገር ግን በፍጻሜው ቀን ምን እንደሚሆን፣ በፍጻሜው ዓለምን የሚመራ ማን እንደሆነና እግዚአብሔር በዚህ የክርስቶስ ተቃዋሚ ላይ እንዴት ዘላለማዊ ጥፋት እንደሚያመጣ ግልጽ የሆነ ማስተዋልና መረዳት ይሰጠናል። ይህንንም ሲያደርግ የቃል ኪዳኑን ሕዝብ የሆኑትን የእስራኤልን ልጆች ነፃ ያወጣል። ከዚያም መጨረሻ የሌለውን መንግስቱን ያጸናል። እንግዲህ የዛሬውን ትምህርቴን በዚህ እያጠቃለልኩ በሚቀጥለው ሳምንት እስክንገናኝ ድረስ ሻሎም ከእስራኤል ለሁላችሁም ይሁን እላለሁ። ጌታ ይባርካችሁ። ዛሬ ከተካፈልነው መልእክት ብዙ እንደተጠቀማችሁ ተስፋ አደርጋለሁ። ስለ አገልግሎታችን ብዙ ለማወቅ ከፈልጋችሁ የበይነ መረባችንን ላቭ እስራኤል ዶት ኦርግ በማለት እንድትጎበኙን እናሳስባለን። ይህ ትምህርት በቪዲዮ የተዘጋጀ ስለሆነ ቪዲዮን በማውረድ ማየትና ማድመጥ ትችላላችሁ። በሚቀጥለው ትምህርት እስክንገናኝ ድረስ እግዚአብሔር ይባርካችሁ።